ከታተሉልን ጥያቄ ቀርቧል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአራትም በስድስት ወርም አንዴ የሀገራችንን የአካባቢያችንን እንዲሁም ስለ መንግስቶ ሁኔታ ከጋዜጠኞች ለሚነሱሉት ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ከጋዜጠኞች ጋር እንዲገናኙም በታላቅ አክብሮት እንጠይቃለን። የመዲናችን አዲስ አበባ የተሰማ አነጋጋሪ ዜና። ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጦ አፓርታማ ከዲኤም ሲ ሪል ስቴትም። በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ እፈልጋለሁ የምትሉ የ432 ሺህ ብር ቅድመ ክፍያ ጀምሮ ከባለ አንድ እስከ ባለ አራት መኝታ ቤቶችን ለኑሮ ተስማሚ በሆነው በለቡ መብራት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 ከመገናኛ ብዙሃን ባለሙያዎች ጋር ተገናኝተው ለመወያየት በመፍቀዶ ጊዜውን በመስጠቱ እንዲሁም የመገናኛ ብዙሃኑ ባለሙያዎች ያሏቸውን ጥያቄዎች ለመመለስ ቀና ፈቃዱን ስለሰጡን እጅግ አድርገን እናመሰግናለን። ቀጥሎ የማቀርባቸው ጥያቄዎች ከልዩ ልዩ የንግድ ብዙሃን መገናኛዎችና ከዲጂታል ሚዲያ ባለሙያዎች ጋር በጋራ በተደረገ ለርሶ እንዳቀርባቸው የተሰጠኝ ውክልና መሰረት ነው። ከጋዜጠኞቹ የቀረቡት ጥያቄዎችም የሚከተሉት ናቸው። አንደኛ ለጋዜጠኞች ነጻ እንቅስቃሴና ጥበቃ ከለላ እንዲሰጣቸው ስለመጠየቅ ነው። ለምሳሌ ጋዜጠኞች በአዲስ አበባ ከተማም ሆነ በክልል ከተሞች የስራ ካሜራዎቻቸውን ደቅነው መንገድ ላይ ሲሰሩ የሚያይ ማን ናቸውም የጸጥታ ኃይል ከሕግ ውጭ ሲያስቆሟቸው ካሜራዎቻቸውን፣ የስራ እቃዎቻቸውን ካላግባብ ሲወስዱባቸው በአጠቃላይ ስራዎች ሲስተጓጎሉ በስፋት ያጋጥማሉና ጋዜጠኞቹም በነጻነት ተንቀሳቅሰው የመቅረጽ የመስራት ተግባርም አላግባብ ሲደናቀፍ ይታያል። ሕጋዊ ያልሆኑ እስሮችም ሕጋዊ በሆኑ ጋዜጠኞች ላይ ሲፈጸሙ ይታያሉ። ጋዜጠኞችም በህጋችን መሰረት በሙያቸው ምክንያት እንደማይታሰሩ ይታወቃል። ነገር ግን በጸጥታ ኃይላት ይህ መብት ሲጣስ ተደጋግሞ ይስተዋላል። በዚህ ረገድ የጋዜጠኞች በነጻነት ተዘዋውሮ የመቅረጽ የመስራት መብት እንዲከበር በሙያቸውም ተከብረው እንዲንቀሳቀሱ ለጸጥታ ኃይላትና ኃላፊዎች መልእክት እንዲያስተላልፉልን እንዲከታተሉልን ጥያቄ ቀርቧል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአራትም በስድስት ወርም አንዴ የሀገራችንን የአካባቢያችንን እንዲሁም ስለ መንግስቶ ሁኔታ ከጋዜጠኞች ለሚነሱሉት ጥያቄዎች ማብራሪያ የሚሰጡበት መርሃ ግብር እንዲኖረን ከጋዜጠኞች ጋር እንዲገናኙም በታላቅ አክብሮት እንጠይቃለን ብለዋል። ክቡር ጠቅላይ ሚኒስቴር፣ በአሁኑ ወቅት የጋዜጣ የመጽሔትና የመጽሐፍ ህትመት ዋጋ እጅግ ከፍተኛ ሆኗል። ይህም በወረቀት እና በቀለም እንዲሁም እሱን ተከትሎ በመጣው የህትመት ዋጋ መጨመር ምክንያት ነው። ብዙ ጋዜጦች፣ መጽሔቶች ከህትመት ውጭ ሆነዋል፣ ሰራተኞቻቸውንም በትነዋል። ንባብ ከሁሉም በላይ ለሰው ልጅ የሚያስፈልገው መብት ነውና በወረቀትና በቀለም በህትመት ላይ የተጣለው ቫት ተነስቶ ንባብ የሚያድግበት የሚስፋፋበት መንገድ ትኩረት እንዲሰጥበት መማክበር ጠይቀዋል። በመጨረሻም መገናኛ ብዙሃን የግሉ በተለያየ ቦታ ተበታትነው ቤት ተከራይተው ትንሽ ቢሮዎች ናቸው ያሏቸውና መንግስቱ ይሄንን ችግር ተረድቶ ምናልባት የሚዲያ መንደር የሚመሰረትበት የተለያዩ ሚዲያዎች አንድ አካባቢ ላይ እንደው ለቱሪዝሙም በሚመች መልኩ መገናኛ ብዙሃንም ከወጫቸው እንዲታቀቡ የሚያደርግ ስራ እንዲሰሩልን ጥያቄ ቀርቦሎታል። እጅግ አድርጌ ያመሰግናለሁ። መታገዝ አለበት፣ እንደግፋለን። ተቀብዬዋለሁ ሐሳቡን እንሰራበታለን። ስልጠና ተሞካክሯል። ምናልባት የኛ ችግር ይመስለኝ የመንግስት የመንግስቱ ላይ ፎከስ አድርገን ሌላውን ትተል ሊሆን ይችላል። አሁን ያለኝ ሬኮመንዴሽን እኔ ለጊዜው የግሎች ለምሳሌ ተደራጅተው ስልጠና ካልኪ ለማዘጋጅተው ሁለት ቀን ሶስት ቀን ጋዜጠኛ እናስተምራለን ካሉ አፍሌክስ ገብተው ይሰልጥኑ። ለጊዜው ጊዜው ሲደርስ ደግሞ እንሰራዋለን የእናንተንም። አሁን ለጊዜው ግን ለምንድን ነው በጣም ብዙ ጥያቄ ስላለ ለሁሉም ይሆናል ሊሆናል ሊሆናል እያልን ሁሉም ሳይሆን እንዳይቀር አሁን እንሰራለን ብዬ ቃል አልገባላችሁም። አስፈላጊነቱን አምናለሁ። ለጊዜው ባለን ተቋም ተጠቀሙ። ጊዜው ሲደርስ ደግሞ እሱም ይሰራል። የፌዴራልና የክልል ችግሮች አሉ። ትክክል ናችሁ። ኢምፕሩቭ አድርገናል የሚቀራውን ደግሞ እያየን እንፈታለን። ፋይናንስ በሚመለከት በጣም ብዙ ስለሆናችሁ ናችሁ በየቀኑም ስለሚፈጠር ሚዲያ ትንሽ ያስቸግራል፣ ግን መደገፍ እንዳለበት ይታመናል። የክልሎች የክልል ሚዲያዎች ከክልል አመራሮች ጋር እነጋገራለን። እዚህ በሀገር ደረጃ በማዕከል ደግሞ ያላችሁት ከኮሚኒኬሽን ሚኒስትሩ ጋር እነጋገራለን። በጅምላ ለሁላችሁ ብዬ የማይሆን ቃል አልገባ። ግን እንደ የስራ ባህሪያችሁ እና እንደ ኮንቴንታችሁ ይዘት ድጋፍ ለማድረግ እንሞክራለን፣ እንዳይወድቅ ማለት ነው። የምትሰሩት ደግሞ አምስትም ትሁን አስር ፐርሰንት እንደ የተቋሙ ቢለያየም ዞሮ ዞሮ ለሀገር ስለሆነ ስለምታነቁ፣ ማክሲመም ኤፈርት ይደረጋል። ሚዲያዎች ጠንከር ብለው ከልመናና ከተረጅነት ወጥተው መርህ ላይ ቆሙ መስራት እንዲችሉ ለመደገፍ ይሞከራል። የመረጃ ስርጭት ችግር አለ እንዳላችሁት። በየቀኑ ስራዎቻችንን ሁሉም የስራ ኃላፊ ባለው የሶሻል ሚዲያ አውድ ፖስት ያደርጋል። ከዚያ በተረፈ ኢንኳይር ማድረግ የሚፈልጉ ፈርዘር ኢንቨስቲጌት ማድረግ የሚፈልጉ ሰዎች ብዙ እድል አያገኙም። ፕራግማቲክ ለሆኑ ናሽናል ኢንትረስት ለገባቸው ሲጠይቁ በመረጃ በፋክት ላይ ሆነው ኤክስ ዋይ ዜድ ለሚጠይቁ ሰዎች ሲኖሩ ምንም ችግር የለውም። የኮሚኒኬሽን ሚኒስቴር እያጠራ ሲያቀርብልኝ ወደፊት እናያለን ማለት ነው የኛ ሚዲያ አሳሳቢው ጉዳይ እና ብንሰራበት የሚሻለው የሰፈር ሚዲያ መሆኑ ነው። ሌላው ቋንቋ ቢቀር፣ እዚሁ አካባቢ የእኛ ወንድሞች ጎረቤት ሕዝቦች የሚገለገሉባቸውን ቋንቋዎች ተውሰን እኮ አይደለም። ትግረኛውም እዚህ አለ፣ አፋርኛውም እዚህ አለ፣ ሶማልኛውም እዚህ አለ፣ አረብኛውም ቅድም እንዳለው አሉ ተጠቅመን መስራት ላይ ውስነቶች አሉ። በቅርቡ የጀመርነው ስራ አለ። በእኛ በኩል ግን መጠናከር አለበት። ውጭ ኢንፍሉዌንስ ማድረግ ካልጀመርን ከውጭ ብቻ እየቀዳን ብዙ ርቀት አንሄድም። እሱን የተሞካከሩ ጉዳዮች አሉ፣ እያጠናከርን እንሄዳለን። ሀገር ውስጥ ያለው ሚዲያ በዩቱብም ይሁን በሳትላይት ብሮድካስት የሚያደርጉ ሚዲያዎች ከሰፈርና ከመንደር ጉዳይ ያልወጡ ሰብስታንስ የማይገኝባቸው መሆናቸው ብቻ ሳይሆን ውጭ አለ የሚባለውም ኤክስፖዠር አለው የውጭ ሚዲያዎች ያያል የሚባለውም ያንን ዕውቀት የጎደለን የሚያመጣ የሚሞላ ሳይሆን ያለንን የሚያበጣብጥ ነው። ጎድሎዎች አሉ በአቀራረብ በመረጃ ብሎ ያን ጋፕ የሚሞላ አይደለም። ለሚዲያዎችን ያለኝ ምክር ብዙዎቹ ሚዲያዎች የምትወድቁት ወደፊትም መውደቅ የሚያመጣባቸው ብዬ የማስበው አንድ ሚዲያ ተቋም መቶ ሰው መቶ ኤምፕሎይ ያለው ከሆነ ቢያንስ ስልሳው ሪሰርቸር ነው መሆን ያለበት። ቢያንስ ስልሳው ሰርፍ እያደረጉ መረጃ የሚያነፈንፉ ብቻ ነው መሆን ያለባቸው። ሁለት ቢበዛ ሶስት ሰው ነው ያንን ሪሰርች ፕሬዘንት ማድረግ ያለበት። የኛ ሚዲያ ጋዜጠኛ የሚሰበስበው እንደዛ ይሰራ። የተለመደ የዜና አጻጻፍ አለ። ዋና አዘጋጅ የሆኑ ሰዎች መድከም አይጠበቅባቸውም፣ ትንሽ ከሰማችሁ መጻፍ ይችላሉ። ያን የምናነበው ለዚህ ነው። አድማጭ አጣ ነው የአንድ ለአንድ ዋን ኦን ዋን ያለው ኢንተርቪው ብቻ ሳይሆን ኒውስ ሲቀርቡ ኢምፓክታቸው መታየት አለበት። ምን ኢምፓክት አላቸው ተብሎ ዋናው ስራ ያለው ከጀርባ ነው። እሱ ላይ ብናተኩር የመንግስቱም የግሉም ብናተኩር ብዙ የምትወርቁ አይመስለኝም። ሚዲያው ኮንቴንት እስካለው ድረስ በዚያው ልክ ፈላጊው እየበዛ ነው የሚሄደው። ማወቅ ያለባችሁ ነገር ፍሪኬንሲ በጣም ውድ ሪሶርስ ነው። ይሄ ውድ ሪሶርስ እንደ ኢትዮጵያ ያለ ድሃ ሀገር ለልማትና ለመንቃት መጠቀም ሲገባው ባልባሌ ወሬ ካባከነው ያው ወርቅ እንደማባከን ገንዘብ እንደማባከን ይቆጠራል። በዚያ ፍሪኩዌንሲ የሚተላለፉ ኢንፎርሜሽኖች ሁለት ችግር አለባቸው። አንሰማም፣ አናደምጥም፣ አያስፈልግም፣ ሚዲያ ውሸታም ነው፣ ቢቀርብን ይሻላል ካል አንኢንፎርምድ ያደርገናል። እናድምጣቸው እውቀት እናገኝበታለን። ደሞ ስንል የሚመጣው ወሬ የሚመጣው ኢንፎርሜሽን የተዛባ ይሆናል። ትክክለኛውን ፋክት ሳይሆን ሮንግ ነገር ያመጣል። መደመጥ አለበት። ይህ እውነተኛ ሚዲያ ነው ብለን ፎሎ እንድናደርገው በተቻለ መጠን እውነት መግለጥ የሚችል መሆን አለበት። እውነትን ካልገለጠ በቀር በሚኖረው ጩኸት ክሊኮች፣ ኮሜንቶች ሊኖሩ ይችላሉ። ግን እርግጠኛ ነኝ ኮሜንት አድራጊውም ጭምር ወደ ውስጡ አይወስደውም። ያ ውሸት ቶሎ የሚተን ነገር ስለሆነ መዋሸትን እና እውነት መግለጥን መለየት ያስፈልጋል። ለአንዳንዶች እንጀራቸው ነው። ለእናንተ ግን ምን ያደርግላቸዋል? በዚያ መንገድ የሚበላ እንጀራ መሆን የለበትም። እንደዚያ ከሚሆን እውነቱን ጫካ፣ ከፈለጋችሁ ጫካ መሄድ፣ ማየት፣ የተዛባ ነገር ካለ መግለጥ የጫካ ሀሳብ ምንድን ነው? ፒያሳ ላይ የሞከርነው ነገር ካሳንቺስ የሞከርነው ነገር በቂ አይደለም፣ በቂ አይደለም፣ በቂ መሆንም አይችልም። የቆየ ቦታ ስለሆነ ወይ ይጠባል፣ ወይም ማነካቸው ቤቶች ይኖራሉ። ፊውቸር ሲቲን ስማርት ሲቲን ማሳየት አያስችሉም። ካሳንቺስ የተወሰነ አፍርሰናል። ፎቅ ፎቅ ግን እ እንተዋለን ፎቅ ስህተን መንገድ እናደርጋለን። ባለው ነው የምንጠጋጋው እንጂ በምናስበው ልክ አይደለም። የጫካ ሀሳቤ የእናንተ ልጆች የእናንተ ልጅ ልጆች የሚያወድሱት ስራውን ጥያቄ የለውም። እናንተ ባይገባችሁም ችግር የለውም ሰርተን ለልጆቻችሁ መተው ስለሚሻሉ ከኤርፖርት ጀምራችሁ ጫካ ኮኔክትድ ነው። ከጫካ ተነስታችሁ ኦብዘርቫቶሪ የሚባለው ከእንጦጦ በላይ ያለው ታቆት ከሆነ አላቅም፣ ኮኔክት ያደረግነው ነው። ከኦብዘርቫቶሪ እንጦጦ ማርያም ኮኔክት ተደርገዋል። ከእንጦጦ ማርያም ጉለሌ ኮኔክት የተደረገ ነው። ምን ማለት ነው? ክሎስ ቱ አርባ ኪሎ ሜትር ነው። ዓላማው ልጆቻችን ሰምዌር ሂደው ከሚቀኑ ሞዴል ነገር እንዲያዩ ነው። ጋዜጠኝነት ዜግነት እንደሌለው የምታስቡ ሰዎች ካላችሁ ተሳስታችኋል። ጋዜጠኝነት ዜግነት አለው፣ ልክ እንደ ወታደር፣ ልክ እንደ ዶክተር፣ እንደ ሐኪም፣ ልክ እንደ መምህር፣ ልክ እንደ ደህንነት ሠራተኛ፣ ጋዜጠኝነት ዜግነት አለው። ጋዜጠኝነት ናሽናል ኢንትረስት አለው። ጋዜጠኝነት የሚቆምለት ሀገርና ባህል አለ። ዝም ብሎ ጋዜጠኝነት የሚባል ነገር የለም። ያን እያሰብን ለእውነት ቆመ መስራት ያስፈልጋል። የእኛ በሽታ ፐርፐዝ ማጣት ሀገራዊ ፍላጎት ላይ ሀገራዊ ጥቅም ላይ ያለመቆም መሆኑን ማየት ያስፈልጋል። ለዋላዊነት ቅድም አንድ ወንድሜ እንዳነሳው በዚያ መንገድ አይደለም መፍረስ የሚመጣው። ፕሮፓጋንዳ ነው ቀድሞ የሚያፈርሰው፣ ጥይት በኋላ የሚከተለው መጀመሪያ ፕሮፓጋንዳ ይሰራል፣ ከዛ ነው ወደ ማፍረስ የሚኬደው። በእናንተ ኬዝ ኢትዮጵያ ስንዴ ታመርታለች፣ ስንዴ አታመርትም የሚል ክርክር አለ። እኛ አምርተናል እናለን፣ ሰዎች ደግሞ አላመረተችም ይላሉ። እናንተም ትሰማላችሁ፣ እንትና አንድ ብሎ ዘግቧል ብላችሁ ትናገራላችሁ። ግን በጣም ቀላል ነገር ነው። አስር ሚዲያዎች ተነጋግራችሁ አሸም ወደ ምዕራብ ኤንቢሲ ወደ ምስራቅ ሂሳት ወደ ደቡብ አንድ ደግሞ ወደ ሰሜን አስር ሰው ልካችሁ ስንዴ አርሶ አደሩ ባለፈው ዓመት ስንታረስ። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና ከኮንዶሚኒየም መስጫበታች በታች በሆነ ዋጋ ቅንጡ አፓርታማ ከዲኤም ሲ ሪል ስቴትም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 በመጽሐፍት ሚዲያ ውግንናው ለእውነት ነው። እውነት እንዲወጣ እውነት እንዳይደበቅ ይሰራል ነው። እነሱ ጋር ስናየው ግን እውነት ሁለት መልክ አለው፤ ፍጹማዊ እውነት እና አንጻራዊ እውነት አለ። ለምን አንጻራዊ ሆነ? ናሽናል ኢንትረስት ስላለ፣ ናሽናል ኢንትረስት ስላለ እሱን እንዴት አድርገን ነው በድህረ እውነት ዘመን በዲጂታል ዘመን እኛ ልናመጣ የምንችለው ዲጂታል ድረውነትን ሞር ያስፋፋና የገለጠ ችግር፣ እንደተባለው ስልክ ያለው ሰው ሁሉ ጋዜጠኛ ነው፣ ያሻውን ይናገራል። የተናገው ደግሞ አየር ላይ ይውላል። እንዴት አድርገን ነው አስታርቀን የእኛን ብሔራዊ ጥቅም አረጋግጠን ሰውን የምናነቃው? ሰው በተፈጥሮ መልካም መልካሙን ነገር ማየት አይችልም። በተፈጥሮ በግልም ይሁን በቡድን የከፋውን ነገር ብቻ ነው መዞ ያልተመቸውን ነገር ነው የሚያየው። በንግግር ውስጥም አግሬሲቭ የሆነውና ጥላቻ የተሞላበት ቶሎ ይደመጣል። ለዚህ ነው የሚዲያ ሰዎች የሚሉት። እኔም ከዚህ ቀደም እንዳልኩት ስትናደድ ብዕርህንም ሽጉጥህንም አታንሳ። ሽጉጥህን ብታነሳ ሰው ትገላል። ብዕርህን ብታነሳ ግን ትውልድ ትገላል። አንዴ ሳይሆን ደጋግመ ትገላል። የምንጽፍና የምንናገር ሰዎች ዛሬም ብቻ ሳይሆን ነገ እንደምናጠፋ አስበን ኃላፊነት ተሰምቶን ቢሆን ጥሩ ነው። የኛ መሰረታዊ ችግር ሶስት ነው። አንደኛው አዎንታዊ መረጃ፣ ፖዚቲቭ የሚባል ኢንፎርሜሽን ራዲየት አይደረግም። አዎንታዊ መረጃዎች አይሰራጩም። አዎንታዊ መረጃ ሳይሰራጭ ሲቀር ደግሞ ሰውን ዲፕ ዳውን ኢንስፓየር የማድረግ አቅሙ እየቀነሰ ይሄዳል። ሁለተኛው ሚስ ኢንፎርም እናደርጋለን። መረጃው ከሚለው ውጪ አሳስተን እንዘግባለን። ሶስተኛው በሬ የወለደ ነው፣ ምንም የሌለ ነገር ዲስ ኢንፎርም እናደርጋለን። እንደዚህ አይነት ሴራ ላይ ኢንትሪግ ላይ ኮንስፒሬሲ ላይ ያተኮረ ስራ እመኑኝ ስር የለውም። አይቆምም አይቆምም። እኛ ጋር ምን ችግር አለ? በኢንፊልትሬሽን ሚዲያዎቻችን፣ ፓርቲ ውስጥ፣ መንግስት ውስጥ የገቡ ሰዎች አሉ። ብዙ ጊዜ እንዳልኩት ሚማር እያል እየጠበቅን እያየን እያየን ሰዎቹ ቀስቀስ እያሉ ይወጣሉ ሲወጡ ጩኸቱ ራሱ አንዴ ከሆነ ችግር አለ ማለት ነው። እችን እንኳን ለማስተዋል የሚዲያ ሰዎች በትምህርታችሁ በልምዳችሁ ምክንያት የነቃችሁ መሆን አለባችሁ። አንድ ሰው ምን እንደሰራ ሳታቁ፣ ቢሮውን ሳያጸዳ፣ ዛፍ ሳይተክል፣ ሰፈሩ ላይ አንድ ሰራተኛ ደሃ ያለች እሱ ጋር ገንዘብ አዋጥቶ ሳያግዛት ዝም ብሎ መጥቶ እናንተ ጋር በዩቱብ መልአክ መልአክ ሲጫወትክ የት ሰራ፣ መች አገለገልክ፣ ስንት ዛፍ ተከልክ? ለስንት ድሃ ቤት ሰራ? ምን ያክል ታነባለ? ምን ያክል ጻፍክ? መጠየቅ እኮ አለበት። ሰውየው ዝም ብሎ መጥቶ እኔ እንትን ነኝ በሚል እንዴት ይሆናል? አይሆንም። ግን ወደፊትም ማወቅ ያለባችሁ ነገር በፍጹም በኢትዮጵያ ፖለቲካል ኤንቫይሮንመንት ኢምፖርትድ ኢንዲቪጁዌልስ መጥተው ስልጣን መያዝ አይችሉም። እኔ ስለፈለግኩ አይደለም፣ አይመችም ሁኔታው። በዛ መንገድ ብዙ አይሳካምና የትጉ ጋዜጠኛ እና የሰነፍ ጋዜጠኛን ባህሪ በመግለጥ እነሱን እዛ ውስጥ ማሳየት ሞክራሉ። ትጉ ጋዜጠኛ ከተሰጠው መረጃ ጀርባ የሚያይ ማለት ነው። ስለሰማ ስላየ ብቻ አይደለም ጋዜጠኛ፣ ካየ በኋላ ከሰማ በኋላ ከዛ ካየው እና ከሰማው ነገር ጀርባ አናላይዝ ያደርጋል። ምን ፋይዳ አለው ናሽናል ኢንትረስት ብሎ የሚያይ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 ለኮሜንት ለክሊክ የቸኮለ ለድምዳሜ የቸኮለ ለክስና ወቀሳ የቸኮለ። ይህንን ይበልጥ ለመረዳት የሶስት ጓደኛሞች ታሪክ ልንገራችሁ። ሶስት ጓደኛሞች መንገድ እየተጓዙ አንደኛው ሶስቱን ጓደኛሞች የአንድ እንስሳ ዌስት ያያሉ። አንደኛው ከነሱ መካከል ይሄንን ፋንድያ አይጣለው አኒማል ጭራ የለውም ይላል። ጀስቲፋይ አላደረገም፣ ግን ጭራ የለውም ይላል። ትንሽ እንደተጓዙ ሁለተኛ ጓደኛው ደግሞ አንድ ዛፍ ስር አርፈው ተቀምጠው ሳለ ዛፉን ብቻ አስተውሎ በዚህ ያለፈው የአኒማል አንድ አይን የለውም ይላል። ትንሽ ሲጓዙ ሶስተኛው ሰው ደግሞ ጓደኛቸው ያ በዚህ ያለፈው አኒማል ከፍተኛ ክብደት ያለው ሸክም ተሸክሟል ይላል። አለፍ እንዳሉ አንድ ሰው ይመጣባቸዋል። እባካችሁ ወንድሞቼ ግመል ጠፋብኝ አይታችኋል ወይ ይላቸዋል። እና የመጀመሪያው ግመልህ ጭራው ቆራጣ ነው ይለዋል። አዎ ይላል የጠፋበት ሰው። ሁለተኛው አንዱ አይኑ አያይም ይለዋል። አዎ አያይም ይላል ቾክሉ። አሁንም ሶስተኛው ብዙ ዕቃ ጭነዋል ይለዋል። አዎ ከባድ ዕቃ ጭነዋል ይላል። ሶስቱም በአንድ አፍ አላየነውም። ሌቦች ግመሌ ደብቃችኋል፣ አላምጡ ጭራ እንደሌለው አንድ አይን እንደሌለው እቃ መሸከሙን ሳታዩ እንዴት መናገር ትችላላችሁ? ሌቦች ናችሁ ብሎ ይጨቃጨቃሉ፣ ይካሰሳሉ፣ ፍርድ ቤት ይሄዳሉ። ፍርድ ቤት ሄዶ ያስረዳል ሰውየው። ጠፋበት ደክሞኝ ነበር፣ በረሃ ውስጥ ነው ሸለባ አደረገኝ። ቅልፌን ስነሳ ግመሌ የለም። ግመሌን ፍለጋ ሲሄድ ሶስት ጓደኛሞች አገኘኋቸው። ሶስቱን ስጠይቃቸው አንዱ ጭራ የለውም አለኝ፣ አንዱ አንድ አይኑ አይሰራም አለኝ፣ አንደኛው ደግሞ ከባድ እቃ ተሽክሟል አለኝ እሱን አምጡ ግመሌ ስላቸው ደሞ አላየንም አሉኝ እና ሰርቀውብኛል ብሎ ይከሳል። እነዚያ ራሳቸውን ድፌንስ ያደርጉ ለዳኛው፣ የለም እኛ ግመሉን አላየነውም። እኔ ጭራው ተቆርጧል ያልኩት ጭራ ያለው ግመል ፋንዲያ ሲጥል ጭራው ስለይመታው በተን በተን በተን ይላል። ይሄኛው ከመር ከመር ስላለ ጭራ ባይኖረው ነው እንጂ ቢኖረው እንደዛ ሊሆን አይችልም ብዬ ነው ጭራ የለውም ያልኩት። ሁለተኛው ደግሞ ዛፍ ስር አረፍ ስንል ቀና ብዬ ሳይ ከብራንቹ በአንዱ ጫፍ ተበልቷል፣ በአንደኛው ጫፍ አልተነካም። የሚደርስበት ግመል ሁለቱም ማየት ቢችል ኖሮ ይሄኛውን ለም ነገር ሳይበላል ያልፎ አይችልም ብዬ ነው። ሦስተኛው ደግሞ ዳናውን ሳይ በመንገድ ላይ አሸዋ ውስጥ ጠለቅ ያለ ገባ ያለ ስለሆነ ያልጫነ ግመል ቢሆን ያን ያክል ዳናው የጠለቀ አይሆንም ብዬ ነው እንጂ አላየውም። ይላል እና ሰውየውም ብሎ መለሰ፣ እናንተ አስተዋይ ጓደኛሞች ናቸው። ከታየው ባሻገር ከሚሰማው ባሻገር አናላይዝ ማድረግ የምትችሉ ብልህ ሰዎች ናቸው። አንተ ደግሞ ያልነኩ ሰዎች ባልገባህ መንገድ የከሰስክነ ብሎ ለያቸው። ሰዎቹ ጋዜጠኞች ከሚነገራቸው ነገር ባሻገር ከሚሰሙት ነገር ባሻገር ጎርጉረው ማየት ካልቻሉ ጥፋት ይመጣል። ይህም ነገራችሁ አጠቃላይ አውዱ ላይ ያለውን ፕሮፓጋንዳ በደንብ አንደርስታንድ ታርጉ ስለምፈልግ ነው። ሚዲያና ሎ ኢንፎርስመንት ኤጀንሲስ ሎ ኢንፎርስመንት ኤጀንሲስ የሚቀራቸው ብዙ ነገር አለ ብዙ ነገር አለ። ግን ኢትዮጵያ በታሪኳ እንደ አሁን ያለ ሎ ኢንፎርስመንት ኤጀንሲ ገንብታ አታውቅም። ምንም ጥርጥር ያስፈልገዋል። ሚዲያ በሚመለከት የግሎቹን በሚመለከት አንድ አካባቢ የሚለው ጉዳይ አሁን ፌዴራል ላይ አርባ ሀምሳ ትሆናላችሁ። አሁን አርባ ሀምሳው እዚህ ጋር ስሩ ቢባል አንደኛ በጋራ አንድ ፎቅ ሰርቶ ፍሎር መከፋፈል እኛ እንወድም እንደሱ ታውቃላችሁ። እሺ፣ ግድ የራስህን ደሞ ስራ ቢባል ሁለት ሶስት እንኳ አትሆንም የምትሰሩ ከዚህ ውስጥ። በጣም ኤክስፔንሲቭ ነው ስራው። በደንብ አስቡበት፣ የፋይናንስ ሶርሳችሁን አስቡበት። እና ጊዜ ወስዳችሁ ፕሮፖዛሉ ይቅረብ እና ያለን ሀሳቡ መጥፎ አይደለም። እዛ ፊልም ይሰራበት አንድ ሰፈር ማዕከል ነው መጥፎ አይደለም ግን፣ በምን ገንዘብ ይገነባል ነው። አሁን ደሞዝ መክፈል አቅቷቸው እየተበተኑ ላሉ ሚዲያዎች ምን ያክል ከባድ እንደሚሆን አስቡት። እና ምንችል ሲሆን ጊዜው ሲመጣ የምናደርገው ይሆናል። መረጃን በሚመለከት ህግ ማስፈጸም በሚመለከት በተለይ ማህበሩ ማህበሩ እኔ አንድ መስሎ የነበረ መቶ ከሆነ አስቸጋሪ ነው። አንድ ከሆኑ ከሰብሰብ ካሉ ግን በአብዛኛው የፖሊሲ የህግ ጉዳይ እየተማከረ ነው። ጥሩ ነው። ወረዳ ስንሄድ ይይዙናል ያለችው ህቴ ይኖራል። እንደሱ ያለ ነገር ያው ልክ ስትመጡ፣ ለምሳሌ አሸም ስቲ ማን ነው አሸም ብለው አሁን ባለው ፖለቲካል አውድ እኛን ለማጋለጥ ነው ብሎ አስቦ ሰው ሊያደርግ ይችላል። እንደዛ ግን የመንግስት ፍላጎት አይደለም። እንዳትዘግበው የመንግስት ፍላጎት አይደለም። ጋዜጠኛ የሚባል ሰው ፕሮፌሽናል የተማረ መሆኑ ለሚታወቅ ተቋም ይሰራ መሆኑ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 ተጠንቶ እንደ የስራቸው እንደ የሰዋቸው መጠን የተወሰነ ድጋፍ ቢደረግ ለምናግዘው ለእናንተ ብለን ሳይሆን እናንተ ከሌላችሁ ሀሳቦቻችን ስለማይሳኩ ማለት ነው። ተቹን፣ ጠይቁን ግን አትቅጠፉ አትቅጠፉ አትዋሹ። አጌንስት ናሽናል ኢንትረስት አትሂዱ። ያ እስካሁን ድረስ የሚያጣላ ምንም ነገር የለም ምንም ነገር የለም። በዛ ሀሳቤ የኢትዮጵያን ተስፋ የኢትዮጵያን ነገ እያሰባችሁ በፍቅር በአንድነት ለማንሰራራት በእውነት በእውቀት ለመግለጥና ለመገለጥ እውነትና እውቀት ሳይንሻፈፉ ለማንቃት በትህትና ለማስተማር በጎደሉ ጉዳዮች ጥቆማ ብታደርጉ ይታረም ይስተካከል ብትሉ ለእያንዳንዳችን ተጨማሪ የእውቀት ምንጭ እንጂ ክፋት የለውም። ግን ትህትና ይፈልጋል። በጥበብ ደግሞ በትጋት ኢዚ መሆን የለበትም። ጉዞ ትጋት ይፈልጋል። በትጋት ያለውን ነገር ለማሳየት ብትሞክሩ፣ ይህን ስታደርጉ መከራ የምትቀበሉ ሰዎች፣ የምትፈተኑ ሰዎች፣ የምትቸገሩ ሰዎች ካላችሁ የምርጫችሁ ውጤት እንደሆነ አስቡት። ለኢትዮጵያ ጥቅም ብቻ የሚያግዝ ሆኖ እንስራ። እች ያገር ተስፋ አላት። ዝም ብዬ አይደለም ትበለጽጋለች። ምለው ህዝቡን ማንቃት፣ ማስተማር፣ ወደ ትክክለኛው መንገድ መውሰድ ያን ማድረግ ነው። መንግስት ሲሳነው ነው መንግስትንም ክሪቲሳይዝ ማድረግ አለባችሁ። ያንን ግን የምትገልጡበት መንገድ ትህትናና እውነት፣ እውቀት ከሌለው ገና ሳንሰማው ነው ምንገፋው። እንደዚያ እንዳይሆን ለሀገር ኢንትረስት ምስተሩ ሰዎች በዛ ስፕሪት እስከመጣችሁ ድረስ በእኛ በኩል ከእናንተ ጋር ተባብሮ ለመስራት ህግ ለማሻሻል ስልጠና አቅም ለመገንባት ፋይናንሻሊ ለመደገፍ ፍላጎት አለን። በእኛ በኩል የተነሱ ጥያቄዎች በሙሉ ይዘናል። አንዳንዶቹን በደንብ አስበን አስልተን እንመለሳለን በዚያ ስፕሪት በርቱና ስሩ አመሰግናለሁ ቻው